ሁሉም ነገር ሰማሽ? አይ አቤል ምንም አልሰማሁም። ርብቃ አትዋሽ የሰማሽውን ሙሉ ነገር አቤል ቆይ፣ ማን የምር ነው እንዴ? አው ርብቃ ቆይ ለምን እንደዚህ ማድረግ ፈለገች? አላውቅም። እኔ ራሱ ጉራ ገብቶኛል። እዩ ልክ ነበር ማለት ነው። እዩ ደግሞ ምን አለች? በቃ ጠልታይ። ርብቃ እንደዛማ አትበይ። ከእኔ የበልጠኮ እሷ ነበረች የወለደች እና ቆይ፣ ታዲያ አሁን ለምን እንዲህ መሆን ፈለገች? እኔ እንጃ። ርብቃ ብቻ አንቺ አትከብልም ደግሞ እኮ ብጠላሽ ኑሮ ያኔ አታፈራርም ምንም ነበር። አቤል እኔ እነሱ ነው ግራ ይገባኝ። ቆይ ሰው እንዴት አንድ ቀን ሌሊት ሊቀየር ይችላል? እንጂ አላውቅም። ርብቃ ቆይ ግን ደግሞ እኛ ሳንፈልግ ፕሮሰሱ እንዴት መጀመር ቻለች? ርብቃ ማሚ እንኳንቺ እንደምታስበት ቀላል ሰው አይደለችም። ምንም ነገር ማድረግ የምትችል ሰውነች የጋብቻውን ወረቀት እንኳን እኛ ሳንሄድ አይደል እንዴት ጨርሳ አይመጣችሁ። አቤል እና ወረቀቱ ፈርምክ? እንዴት አልፈርምኩም። እሺ ቆይ ግን ለምን እኔ እንጃ። ርብቃ ግን እኮ ለአንተ ጥሩ አጋጣሚ ነው። ምን ማለት ነው? መጀመሪያም ለሷ ስትል ነበር የቀረብከኝ። አሁን ደሞ እ አልፈለገችኝም ቆይ ግን ርብቃ አንቺ ከዚህ መሄድን ትፈልጊያለሽ? ርብቃ በቃ ምንም ሳደብቂ እውነት ንገሪኝ። አይ አቤል አልፈለገም እንዴ? ለምን? ርብቃ እውነት ለመናገር አቤል ከዚህ ሄድን በጣም ደስ ይለኛል። በቃ ይቅፋሽ። ብትሄጂ፣ እኔ እንጂ አንቺ አትጎጂም። አንቺ እኮ ቤተሰብ ጋር ነው የምትሄጂው አይደል አቤል አንተ በምንም አትጎዳም። እኔ ለምጃለሁ፣ ማለቴ ሁላችሁንም በጣም ለምጃችኋለሁ። እዚህ ከመጣሁ እኮ አንድም ቀን ቤተሰቤ ጋር ሄጄ አላውቅም። አየህ አቤል ቤተሰቤን እስከ መሳሳት ድረስ ነው የለመድኳችሁ። እኔ እንድትሄጂ አልፈልግም። ሁለታችን ካልፈለግን ደግሞ አትሄጂም ማለት ነው። የምርህን ነው አቤል? አዎ ወረቀቱን አንፈረመው ነው። እሺ አቤል በጣም ደስ ይለኛል። አቤል ማሚ ግን ምንም ብትል እንዳታስከፋት እሺ? አረ፣ ምንም አልላትም። እሺ። አሁን ግን በደንብ ተሽሎሻል? አዎ። እቤት በቃሽ። ደግሞ ሰሞኑን ቆንጆ ቦታ ውስጥ ይችላል። የት ልትወስደኝ ነው አቤል? እሱ ማ አይነገርም፣ ሰርፕራይዝ። አቤል ንገረኝ። አይ አአ ሰርፕራይዝ። እሺ በቃ ወጥቼ እመጣለሁ። የት ልትሄዱ ነው? መጣው የሆነ የምገዛው ቃል እሺ። እኔም አብሬሽ እንታ። አይ በቃ እኔ ደርሼ እመጣለሁ። አልቆይም ደግሞ እሺ ግን አብሬ ብመጣ ደስ ይለኝ ነበር። እኔም እኮ አብረሽ ምትመጪ ደስ ይለኝ ነበር ግን ስለምን። እሺ በቃ ችግር የለም። እሺ በቃ እሺ። የት ነሽ? ስራ ቦታ ነ። የምንፈልግሽ? አዎ፣ በጣም ፈልግሻለሁ ምን ሆንሽ? ነገር አለ? አይ ሪች ምንም ማለትኩ። እንዴና፣ ለምንድን ነው የፈለግሽኝ? እሱን ስትመጪ እነግርሻለሁ። ቶሎ ነው? አሁን ነው? አዎ ሪች። እሺ በቃ ደህና ኩሽ። ከስራ ስወጣ እመጣለሁ። አይ አይ ሪች፣ እንደዛ አይሆንም። አሁን ሆኖ ነኝ። ምንድን ነው ርብቂ? የተፈጠረ ነገር ካለ ንገሪኝ። አትጨነቂ፣ ምንም የተፈጠረ ነገር የለም። እኔ ግን አሁን እንድትመጪ ስለፈለኩኝ። ኡፍ ርብቃ ደግሞ በቃ እሺ፣ መጣው። እሺ በቃ እጠብቅሻለሁ። እንዴት ነሽ?

ምግብ እኮ ሳሎን ቀርቧል አይደል እንዴ? ረመንሽ የማዘሯ እዚህ አምጪ ብለውኝ እኮ ነው። ዝርዛ ይዘሽ ግቢ ማዘሯ አፍቺ ይርፏታል። አዙ እኔ ተናገርኩ ከራራት ወታ ትብላ ብያለሁ። ማየ በቃሽ። እናም እንግዲህ የአቤል እናት እንግዲህ፣ በዚሁ ያው እንግዲህ መቀየራቸው በዚሁ ከቀጠለ በጣም ነው የሚያስጠላው ማለት ነው። በጣም እኔ ግን ሳስበው ሳስበው እየፈተኗቸው ይመስለኛል። ያው እንግዲህ አልስማማ ወይንም ደግሞ አቤል እንግዲህ ለርብቃ ሊወዳት ስላልቻለ እየፈተኗቸው ነው የሚመስለኝ። እናም ውድና የተከበራችሁ በመላው ዓለም ላይ የምትገኙ የይናያ ዩቲዩብ ተመልካቾች እንዴት ናችሁ? ደህና ናችሁ? በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ። እናም ፋሚሊ ቪዲዮን እስከ መጨረሻው ድረስ በማየት ላይክ እና ሸር በማድረግ ደግሞ ሀሳብና አስተያየታችሁን ኮሜንት ላይ አስፍሩልኝ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ ማለት ነው እናም እንግዲህ ዛሬ በቀጣይ ክፍል ይዘንላችሁ የመጣ ነው ማለት ነው። ርብቃ እና አቤል በቃ ተስማሙ ማለት ነው። ያው እንግዲህ የእንትኑን የፍቺውን ወረቀት ሲያዩ በጣም ነው እየደነገጡት ሁለታቸውም። ይህንን ይመጣል ብለው አላሰቡም ነበረ። በእርግጥ የአቤል እናት አስገድደዋቸው ቢጋቡ ማለት ነው ያው አቤል አልተስማማም ነበር ማለት ነው። ግን ርብቃ በጣም ነው የምትወደው አቤልን። እናም የአቤል ወንድምና የአቤል የወንድሙ ጓደኛ ማለት ነው። እናም እንግዲህ በጣም ነው የሚያናድደው ማለት ነው። በእርግጥ ያው የአቤል እናት እኔ ሲመስለኝ ያው እንግዲህ እየፈተኗቸውና ሁለታቸው እንዲስማሙ ያደረጉት ጥረት ይመስለኛል። ግን ደግሞ እኔ ጥረታቸው በጣም ተመችቶኛል ማለት ነው። እንደዛ ከሆነ ማለት ነው በጣም ቆንጆ ነው። ማንኛውም እናት የምታደርገው ነገር ነው። ያው እንግዲህ ክፋታቸውን ያው ትንሽ ጠበቅ ማለታቸውን አይከፋም ማለት ነው። ለምን ሁለታቸውን ለማስማማት ስለሆነ ማለት ነው። እና በሚገርም ሁኔታ አቤልና ርብቃ እንግዲህ አንድ ላይ አድረዋል ማለት ነው። ፊት ያው እንግዲህ መሬት ላይ እሷ ተኛች፣ እሱ ደግሞ አልጋ ላይ ነበር የሚተኛው። አሁን ግን የበለጠ እየተቀራረቡ ይመስላል ማለት ነው። እናም እንግዲህ በዚሁ በመቀጠል አቤል በፍጹም እኛ ወረቀቱ ላይ አንፈርምም፣ ከዚህ በኋላ ተስማምተና ተፋቅረን አንድ ላይ እንኖራለን ርብቃ በማለትም እንግዲህ ለርብቃ እየነግራታል። ርብቃም እንግዲህ በጣም ደስ ብሏታል ማለት ነው። እናም እንግዲህ ያው ከዚህ በኋላ ተስማምተውና አንድ ላይ እንደሚኖሩ ሲነግራት በዛውም እንግዲህ በቃ አሁን መውጣት አለብኝ ወደ መሄድበት ቦታ አለ እና ወጣ ብዬ እመጣለሁ ሲላት፣ ርብቃን በመቀጠል እኔም ከአንተ ጋር መሄድ ፈልጋለሁ በማለት መልሳለት አለች። እሱም ስለማይቻል ነው እንጂ በወስደች ደስ ላይ ነበር በማለትም ትቷት ይሄዳል። ሲሄድም ተመልሶ መጥቶ እንግዲህ ግንባሯን ስሟታል ማለት ነው። እንግዲህ የምትወደው ርብቃ በፍቅሩ የተ እንግዲህ በመቀጠልም የአቤል ወንድምና የአቤል የወንድሙ ጓደኛ ማለት ነው ፍቅረኛው አንድ ላይ እንግዲህ ሊያድሮ ቤታቸው ይመጣሉ። በመቀጠልም እንግዲህ ያው እንግዲህ እነሱን እራት እየጠበቁ ሳለ እነሱ አመሹባቸው ማለት ነው። እናም እንግዲህ አሱዬ ክላሳችን እራት አምጪ ይላታል ማለት ነው አቤል ለአሱ አሱም እንግዲህ በመቀጠል በፍጹም አይሆንም፣ ትናንትና እኮ ማዙካ በጣም ነው እየተቆጣቸው ምግብ ርብቃ አምጪልኝ ብላኝ ክላሷስ አስገባላት፣ እንዴት ነው? ውጪው ላይ ማትበላው እመላለው ያለ እየራበው ሰው ውጪ ላይ ይብላ። ካልሆነ ደግሞ ክላስ ምግብ ማስገባት አይቻልም፣ በማለትም መልሳልኛለች በማለት ትነግረዋለች። እሱም እንግዲህ የሚከፍልሽ ማን ነው፣ ያመጣሽ ማን ነው እያለ ጠይቃታል። ምትከፍልኝማ አንተ ነህ በማለት ትመልስለታለች። እሷም በመቀጠል እሱም በመቀጠል እንግዲህ በል እንዳዘዝኩሽን አድርጊ፣ እኔ እንዳልኩሽ አድርጊ፣ ምግቡን እኔ ለእኔና ለረብቃ ክላሳችን ድረስ ይዘሽ ነይ በማለት አዟት ሊሄድ ሲል በጣም ነው ማዙካ ያበዛችው ብሎ ተናግሯል። ማን ነው አቤል። እናም በመቀጠልም ያው እንግዲህ ክላሳቸው ላይ እራታቸውን በልተው ወደ መኝታቸውን ሄደዋል ማለት ነው። እና በጣም ደስ የሚለው ነገር ርብቃና አቤል ዋናው ፍቅራቸው መመለሱ ነው ማለት ነው። ርብቃ እንግዲህ እንደምታውቁት ከድሮም ትወደዋለች እና አቤል ነበረ ትንሽ ያው ያለ መስማማትና ያለ መግባባት ነገር ነበር። እና ግን አሁን እናትየው በሚያደርጉት ነገር እና እናትየውንም በእኔ ሰበብ ነው የተገናኛችሁት አሁን ያለያያቸዋለሁ ብለው በት ወረቀት ሲሰጧቸው መለያያታችን ነው ወይ ብሎ አቤል እንግዲህ ለርብቃ ቦታ እየሰጣት ይገኛል ማለት ነው። እና ውድና የተከበራችሁ የይናያ ዩቲዩብ ተመልካቾች ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ፣ ነባር ደግሞ ተከታታዮቼ ላይክ ሸር ሰብስክራይብም፣ ላይክ ሸር እያረጋችሁ አበረታቶ ማለት ነው። እናም ውድና የተከበራችሁ ተመልካቾቼ ቪዲዮ ላይ ሀሳብና አስተያየት ካላችሁ በኮሜንት አስፍሩልኝ ማለት ነው። እናም በጣም የሚገርመው ነገር አቤል ያው ርብቃ ላይ በጣም እንትን ብሎ አይደለም፣ ግን ደግሞ ያው አንዳንዴ የሚፈጠር ነገር ነው ትንሽ ያው ያለ መግባባት ነገር ኖሮ ያለ መግባባት ነገር ተፈጥሮ ከእሷ ጋር ብዙም አይል ነበሩ ማኖ ግን አሁን ፎከስ እያደረገ ነው። በመጨረሻም ላይ ግን አሁን የተፈጠረው ምንድን ነው አንድ ላይ ሁላቸውም ጠዋት ተነስተው ሳሎን ላይ ይሰበሰባሉ ማለት ነው። እና በመቀጠልም እና እንውጣ ዛሬ ምናምን ይባባላሉ። በመቀጠልም እንግዲህ የአቤል ወንድም በፍጹም እኔ ዛሬ ከምራቴ ጋር ነው መወጣው ይላል። አቤልን በመደንገጥ ከማጋ እንዲህ ከማጋ በማለት ይደነግጥና ይጠይቀዋል። እሱ እንግዲህ እኔ ከረብቃ ጋ ልንወጣ ነው ውጭ በማለት የሚመልስለታል ማለት ነው። እና ያው እንግዲህ ርብቃ አቤል እርጉዝ መሆኗን አቤል እንዲያውቅ አትፈልግም እስካሁን ድረስ ያው እንግዲህ አቤል አያውቅም ነበር ማለት ነው። እናም እንግዲህ በዚሁ አጋጣሚ አንድ ላይ ቁጭ ባሉበት የርብቃ ልጅ ልጇን ልናይ ሆስፒታል ልንሄድ ነው ብሎ ሲናገር አቤል በጣም የደነገጠው ማለት ነው። ለምን ማርገዟን ስላልነገረችው ማለት ነው። እና በሚቀጥለው እንግዲህ ምን እንደሚፈጠረ አናውቅም። እስከ ቀጣዩ ቸርቆዩ